በኢትዮጵያ ውስጥ ከፍተኛ የለውጥ እንቅስቃሴ ከተደረገባቸው ክስተቶች አንዱ ምርጫ 97 ሲሆን ይህንን ክስተት ከቀደሙትም ሆነ በኋላ ከተከተሉት የተለየ የሚያደርገው ለውጡ በዲሞክራሲያዊ ምርጫ ሂደት ላይ የተመሰረተ መሆኑ ነበረ። ያ የለውጥ ተስፋ ሲመክንና የአዲስ አበባና የሌሎች ከተሞች ጎዳናዎች በደም ሲረግሱ ወታደራዊ ንቅናቄ ተከተለ። ስልጣን ላይ ለነበሩት ኃይሎች አስደንጋጭ፣ ለኢትዮጵያን ደግሞ እጅግ አስደማሚ፣ አስደሳችና ተስፋን የሰነቀ እርምጃም ተመዘገበ። የዓለም አቀፍ መገናኛ ብዙሃን አርዕስት የሆኑ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ መሪዎች ከአምስት መቶ በላይ ወታደሮችን አስከትለው ድንበር ሰብረው በስርዓቱ ላይ አምፀው ኤርትራ ገቡ። በነሐሴ ወር 1998 ዓ ምት ብርጋዴር ጄኔራል ከማል ገልጁና ሲሆን ያኔው ኮሎኔል የዛሬው ብርጋዴል ጀነራል አበበ ገረሱ በኋላም ብርጋዴል ጀነራል ኃይሉ ጎንፋና ኮሎኔል ገመቹ አያና የእነርሱን ፈለግ ተከትለው ኤርትራ ደረሱ። አዲስ ጸጸር ምናምን የሚባሉ አሉ። ሄደን በዛ ወደ ሸሸቢት የሚያሻግረን በዛ ማታ በዛ ወጣን ማለት ነው። ምሽት ላይ በሰላሳ ምሽት ማለት ነው። በነሐሴ አንድ ምሽት ወታደሮች ወታደሮቹ ካሉበት እንዲወሰዱ ተነግሯል ተነግሯቸዋል። እኛ ከከማል ስታፍ ጋር አስር ሰው ሆነን ነው ብቻችን ነው ሄድነው። ወታደሩን ያገኘ ነው ሸሸቢት ከደረስነው በኋላ ነው ይህ በወቅቱ ትልቅ መነጋገርያ የነበረው ክስተት ብዙዎች እንደገመቱት ድንገተኛ ሳይሆን በበቂ ጥናት ብዙዎችን ባሳተፈ መልኩ በህቡዕ ሲካሄድ የነበረ ወታደራዊ እንቅስቃሴ ውጤት ነው። ይህ እንቅስቃሴ በኢትዮጵያ የተለያዩ ስፍራዎች ሲጎናጎን መቆየቱ፣ ሴራው በሆቴሎች ጭምር ሲካሄድ በነበረ ስብሰባ የተቀናጀ መሆኑ፣ የሀገሪቱ የደህንነት መስሪያ ቤት እንዲሁም ወታደራዊ ደህንነቱ የት ነበሩ የሚሉ ብርቱ ጥያቄዎችን ያስነሳል። የዛሬው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጭምር ተሳታፊ መሆናቸው የተገለጸው ወታደራዊ እንቅስቃሴ ከኦሮሞ የሰላሙን ነጻነት ግንባር ኦነግ ጋር መቀናጀቱ የፈጠረው ክፍፍል በኋላም እንቅስቃሴው ሲደረሰበት ለማምለጥ የተደረጉ እርምጃዎች እንዲሁም በኤርትራ የገጠማቸው ሁኔታና በመጨረሻም በኦሮሞ ነጻነት ግንባር የተላለፈባቸውን የሞት ፍርድን ጨምሮ ብርጋዴል ጀናል አበበ ገረሱ ለነጻነት የተከፈለ መስዋዕትነት በሚል አርስት ለነባብ ባበቆት መጻፋቸው ላይ ተርከዋል። ከ መቶ በላይ የታጠቁ ወታደሮችን ይዘው የነጻነት ትግል ለማድረግ ስራና ስልጣናቸውን ትተው ኤርትራ የገቡት እነ አበበገረሱ አበበ ገረሱ የሞት ፍርዱን ቢያመልጡም በኤርትራ ከሆነ ቤት አሳልፈዋል። በኋላም ወደ ግብጽ ተሻግረው ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ከጠቅላይ ሚኒስትሩ ጋር ከካይሮ አዲስ አበባም ገብተዋል። ባለፉት ሰባት ዓመታትም በስልጣን ላይ ቆይተዋል። በአሁኑ ወቅትም የኦሮሚያ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ በመሆኑ በማገልገል ላይ ይገኛሉ። እነዚህን ጉዳዮች መነሻ በማድረግ ከብርጋዴር ጄነራል አበበ ገረሱ ጋር አዲስ አበባ ሉዓላዊ ስቱዲዮ የተደረገውን ቃለ ምልልስ በነገ ሁለት ቅዳሜ ህዳር 22/2018 የምናቀርበው ይሆናል።